ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በቦሌ ክፍለ ከተማ በሳምንቱ የተከናወኑ አበይት ጉዳዮች ይቀርባሉ። እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ እንጋብዛለን። ወጣቱን ትውልድ በስነ ምግባር በማነጽና ተቋማትን በአሰራር በመቆጣጠር ሙስና ስጋት የማይሆንባት ክፍለ ከተማ እንፈጥራለን። የቦሌ ክፍለ ከተማ አስተዳደር ስነ ምግባርና ጸረ ሙስና መከታተያ ክፍል ከክፍለ ከተማ ወጣቶችና ስፖርት ጽፈት ቤት ጋር በመተባበር በአለም አቀፍ ደረጃ ለሁለተኛ ጊዜ በሀገር አቀፍ ደረጃ ለአንደኛ ጊዜ ትውልድን በስነ ምግባር፣ ተቋምን በአሰራር በሚል መሪ ቃል የሚከበረውን የአለም አቀፍ የጸረ ሙስና ቀን አስመልክቶ ከአስራአንዱም ወረዳዎች የተውጣጡ ወጣቶች የተሳተፉበት የውይይት መድረክ አካሄዷል። በመድረኩ ላይ ተገኝተው ንግግር ያደረጉት የቦሌ ክፍለ ከተማ የከተማ አስተዳደር ዋና ስራ አስፈጻሚ ዶክተር ሸቱ ለማ በሀገር አቀፍ ደረጃ ከለውጥ ማግስት የህዝቡን ተጠቃሚነትና ተሳትፎ ለማረጋገጥ ዘርፈ ብዙ ተግባራትን መከናወኑን አውስተው ለዚህ ስኬቶች ማነቆ የሚሆኑ ሙስናና ብልሹ አሰራር ችግሮችን ለመቅረፍ መንግስት መጠነ ሰፊ ስራ በመስራት ላይ እንደሚገኝ የገለጹ ሲሆን ሙስናን የሀገር ልማትን ወደኋላ የሚጎትት ማህበራዊ ፍትህን የሚያዛባና መልካም አስተዳደርን የሚጎዳ ወንጀል በመሆኑ በክፍለ ከተማ፣ በከተማና ና በሀገር አቀፍ ደረጃ በሚደረገው የሙስና ትግል ላይ ወጣቱ ትውልድ በእውቀቱና በንጹህ ህሊናው ይህን ሀገርን የሚያቀጭት ተግባር ከመንግስት ጎን በመሆን እንዲታገለው ጠይቀዋል። በአዲስ አበባ ከተማ ብልጽግና ፓርቲ የቦሌ ቅርንጫፍ ጽህፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ አቶ ተስፋዬ ሰፊው በበኩላቸው ሙስና የሀገር ኢኮኖሚ በእጅጉ የሚጎዳ በመሆኑ ከአስተሳሰብ ጀምሮ ወጣቱ ትውልድ ላይ ትኩረት ሰጥቶ በመስራት ስለ ሙስና አስከፊነትና ለድህነት የሚዳርግ መሆኑን ግንዛቤ በመያዝ እና ትግል በማድረጉ ሂደት የክፍለ ከተማ ወጣቶች ድርሻቸውን መወጣት እንዳለባቸው አስገንዝበዋል። በውይይቱ ላይ በትውልድ ስነ ምግባርና ግንባታና ሙስና ጽንሰ ሀሳብ ስለ ሙስና ትግል ዓለም አቀፍ እውነታዎችም እንዲሁም ወጣቶች በሙስና ሙስና ትግሉ ስለሚኖራቸው ድርሻ በቦሌ ክፍለ ከተማ አስተዳደር የስነ ምግባርና ጸረ ሙስና መከታተያ ክፍል አስተባባሪ በሆኑት በአቶ ለታ ማሜ በዝርዝር ቀርበው ውይይት ተደርጎበታል። ተሳታፊዎቹም በሰጡት አስተያየት የውይይት መድረኩ ወጣቶችን ሙስናን ትግሉ ውስጥ ያላቸውን ሚና አስመልክቶ በግልጽ እንዲረዱ ለቀጣይም ተግባር እንዲነሳሱ ትልቅ መነቃቃት የፈጠረ መሆኑን ገልጸው በሙስናና ብልሻ አሰራር ትግሉ የበኩላቸው ሚና እንደሚወጡ አረጋግጠዋል። በቦሌ ክፍለ ከተማ አስተዳደር ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በድምቀት ተከበረ። ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባትን ለህብረ ብሔራዊ አንድነት በሚል መሪ ቃል በቦሌ ክፍለ ከተማ በልዩ ልዩ ዝግጅቶች በድምቀት ተከብሯል። በመርሃ ግብሩ የተገኙት የአዲስ አበባ ከተማ አስተዳደር ምክር ቤት የሴቶች ህጻናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ሶፊያ አለሙ እንደተናገሩት ቦሌ ክፍለ ከተማ የብዙ ብሔር ብሔረሰቦችና ባህሎች እምነቶች መገኛ እንደመሆኗ መጠን አንድነትን በመጠበቅ የሀገርን ልማትና ብልጽ ና ማረጋገጥ እንደሚገባ በመጠቆም ሁሉም ዜጋ ባህሉን ጠብቆ ከሌሎቹ ወንድሞቹና እህቶቹ ጋር በጋራና በመተሳሰብ ዲሞክራሲያዊ መግባባትን በማጎልበት ህብረ ብሔራዊ አንድነትን ማስጠበቅ ያስፈልጋል ሲሉ ተናግረዋል። የቦሌ ክፍለ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ መስፍን ኃይሌ በዓሉ በሁሉም ወረዳዎች በልዩ ልዩ ዝግጅቶች ሲከበር መቆየቱን ገልጸው፣ ዲሞክራሲያዊ መግባባትን በማጠናከር ህብረ ብሔራዊነታችን በጋራ በመሆን ልንጠብቅ ይገባል። ዛሬ በዓሉን ስናከብር መልካም እሴቶቻችንን በማስጠበቅና ልዩነታችንን ለጥንካሬ በመዋል በሀገራችን ሰላምና ብልጽግና እንዲመጣ በመስራት መሆኑ እንዳለበት አሳስበዋል። የቦሌ ክፍለ ከተማ አስተዳደር ምክትል ዋና ስራ አስፈጻሚና የስራ ክል ጽፈት ቤት ኃላፊ ወይዘሮ ኢየሩሳሌም አሰፋ በበኩላቸው የብሔር ብሔረሰቦችና ህዝቦች ቀን መከበሩ አንዱ የሌላውን ባህል እንዲያውቅና እውቅና እንዲሰጥ ለማድረግ በመሆኑ ህብረ ብሔራዊ አንድነታችን አስጠብቀን ለሀገር እድገትና ብልጽግና መስራት ያስፈልጋል ብለዋል። የባህሉ ተሳታፊዎች ሀያኛው የብሔር ብሔረሰቦችና ህዝቦች ቀን ልዩ ደስታ እንደፈጠረባቸው ገልጸው ባህላችን እና አንድነታችንን በማስጠበቅ ልማትና ብልጽግናችን ለማጽናት እንሰራለን ብለዋል። በመርሃ ግብሩ የከተማ የክፍለ ከተማና ከአስራ አራቱም ወረዳዎች የተውጣጡ አመራሮች፣ ምክር ቤት አባላት፣ የሃይማኖት አባቶች፣ አባገዳዎች፣ ሀደ ስንቄዎች መምህራንና ተማሪዎች፣ ነዋሪዎችና ሌሎች ባለድርሻ አካላት ይሳተፉ ሲሆን በመድረኩ የሁሉንም ክልሎች የሚወክሉ የብሔር ብሔረሰቦች አልባሳትን የለበሱ ባህላዊ ጭፈራ ትርኢትና ባህላዊ ምግቦች